በኢትዮጵያ እየተሰሩ ካሉ ሰፋፊ የልማት ስራዎች መካከል የኮሪደር ልማት ስራ ተጠቃሽ ነው። በሁለተኛው ዙር ከተጀመሩ ከስምንቱ ኮሪደሮች መካከል ደግሞ የአንበሳ ጋራዥ ጃክሮስ፣ እና የጎሮ አደባባይ የኮሪደር ልማት አንዱ ነው። ጠቅላይ ሚኒስትር አብይ አህመድ ከአዲስ አበባ ከንቲባ አዳነች አቤቤ ጋር በመሆን የተጠናቀቀውን የአንበሳ ጋራዥ ጃክሮስ፣ ጎሮ አደባባይ የኮሪደር ልማት ስራ ተመልክተዋል። የኮሪደር ልማት ስራው የእግረኛና የብስክሌት መንገድ፣ የህዝብ መጸዳጃዎች እንዲሁም ደረጃቸውን የጠበቁ ሱቆችን እንዲሁም በመላው ከተማዋ እንደተገነቡት ያሉ የተለያዩ ዘመናዊ የህዝብ መገልገያዎች ግንባታን ያካተተ መሆኑን ከንቲባ አዳነች አቤቤ ገልጸዋል። በሁለተኛው ዙር ኮሪደር ከጀመርናቸው ስምንቱ ኮሪደሮች ውስጥ አንዱ ነው። ወደ አራት ኪሎ ሜትር የመንገድ ርቀትን የሚሸፍን ነው። አራት ኪሎ ሜትር የሳይክል መንገድ አለው። የስምንት ኪሎ ሜትር የእግረኛ መንገድ ተሰርቶለታል። የእግረኛ መንገዶቹን እንደምናየው በጣም ሰፋፊ ናቸው። መንገዱ ላይም እንደምናየው በርካታ ሰዎች የሚንቀሳቀሱበት ነው። የህጻናት መጫወቻ፣ ፋውንቴን፣ ፓርክ፣ የመኪና ፓርኪንግ የሚባል ያልነበረው መስመር ነው። በአሁኑ ሰዓት ግን ሶስቱ በጣም ማነቆ ማነቆ የተባሉ ቦታዎች ላይ የመኪና ፓርኪንግ መፍጠር ችለናል። ከዚህም በተጨማሪ ደግሞ ወደ አስራ ሶስት የሚደርሱ የታክሲና የአውቶቢስ መጫኛና ማውረጃዎችን አካተናል። ጥሩ መብራት ገብቷል። ከሁሉ በላይ ግን ይህንን መንገድ ልዩ የሚያደርገው ከሌሎቹ ኮሪደሮች ሁሉ በርካታ ትናንሽ ቢዝነሶች የሚገኙበት መንገድ ነው። እነኚህም ቢዝነሶች በአብዛኛው አላነሳ ናቸው ሙሉ ለሙሉ በሚባልበት ከኋላ ቦታ ፈጥረን እነሱን ወደ ኋላ አስጠግተን በአዲስ መንገድ መስራት ያለባቸውም እንደ አዲስ እንዲገነቡ ነባሮቹም ደግሞ እንዲያድሱና ስታንዳርዱን የጠበቀ የከተማ ስታንዳርዱን እንዲያሟላ ተደርጎ እንደምናየው ሙሉ መንገዱ ላይ ቢዝነሶች አክቲቭ ናቸው። በርካታ የስራ እድል ተፈጥሯል። ሰዎች የሚሸጡበት፣ የሚሸምቱበት ምሽት እንኳን ብንመጣ እንደዚህ መንገድ ብዙ መንገዶች በዚህ ደረጃ አክቲቭ ናቸው ማለት ያስቸግራል። በጣም እሁድም ሌላውንም ቀን ጭምር የመነገድ የመሸጥ፣ የመለወጥ በርካታ የህዝብ እንቅስቃሴ የሚታይበት ነው። መስመሩ የትራፊክ ፍሰት መጨናነቅ የሚታይበት አደጋ የተጋለጠና አስቸጋሪ እንደነበረ ያወሱት ከንቲባዋ አሁን ላይ የትራፊክ ፍሰቱን የተሳለጠ በሚያደርግ ሁኔታም ስራው መከናወኑን ነው የተናገሩት። እጅግ በጣም የተጨናነቀ መንገድ ነበረ። ዛሬ ሰፍቶ ቪዩ ጭምር እይታው ጭምር ከላይ ከጎሮ እስከ የካቲት 12 ወረቀት ፋብሪካ ድረስ በጣም የሚገርም ቪው ነው። ቀጥሎ ደግሞ እስከ መገናኛ ወደ ቦሌ የሚሄደው መስመር ላይ በግልጽ እናያለን። ቀጥሎ ካለው ከቪአይፒ ተርሚናል ወይም ደግሞ ከአየር መንገድ ተነስቶ የሚመጣው ወደ ሲኤምሲ ከሚሄደው መንገድ ጋር በዚህ ጋር ገጥሟል። ከዚህ ጋር ደግሞ ከመገናኛ ወደ ቦሌ ከሚሄደው መንገድ ወይም ደግሞ ከቦሌ አየር መንገድ ወደ መገናኛ ከሚሄደው መንገድ ጋራ ገጥሟል። ኮኔክቲቪቲ የምንለው በደንብ የተተገበረበት ነው። ከአንበሳ ጋራዥ ጃክሮስ እና የጎሮ አደባባይ የኮሪደር ልማት ለሕዝብ በተገባው ቃል መሰረት እና ሕዝብን ባሳተፈ መንገድ በተያዘለት ጊዜ መከናወኑን ከንቲባ አዳነች አቤቤ ገልጸዋል። ከሁሉ በላይ የምንሰራው ለሕዝባችን ነው። ለሕዝባችን በጊዜ በገባነው ቃል ልክ የጀመርነውም በወቅቱ መጨረስ የቻልንበት ነው። ሕዝቡ በተሻለ ሁኔታ በላስቲክና በተለጣጠፉ ቆርቆሮ ቤቶች ውስጥ ሳይሆን እንደዚህ ብርት ብሎ ለአይንም በሚያምር ለቢዝነስም በሚያመች ሁኔታ መነገድ ምቹ ሁኔታ እንዲያገኝ፣ እግረኛው ምቹ ሁኔታ እንዲያገኝ፣ ተሽከርካሪዎች ጊዜን መቆጠብ በሚቻልበት ሁኔታ በዚህ መንገድ መጠቀም ይችላሉ። በዚህ መስመር ከመለወጡ በፊት የነዱ ሰዎች ምን ያህል ሰዓት ይወስድ እንደነበረ ማየት እንችላለን። ማሰብና ማስታወስም ይገባል። ይሄ ብዙ ትርጉም አለው። እንደ ተራ ነገር የምንመለከተው ሳይሆን ረጅም ሰዓት ስራ ባለመግባት፣ ወደ ቢዝነስ ወደ ቀጠሮ ባለ መድረስ ወደ ሕክምና ባለ መድረስ ረጅም ሰዓት መንገድ ላይ ማጥፋት የትራፊክ ስርዓቱ በጣም አስጨናቂ ስለነበረ ያ ተቀርፏል። አሁን እዚህ መስመር ላይ ተቀርፏል። በወቅቱ በዚህ መስመር የሚጠቀሙ ጥሩ ማሳለጫ ነው። በሁለቱ ትልልቆቹ መንገዶች መካከል የ4 ኪሎ ሜትር ወደ የረርም የሚሄደው ኮኔክት ተደርጎ እየተሰራ ነው ያለው። በጣም ለኢኮኖሚው ትልቅ ግብአትን ይዞ የመጣ ነው። እንግዲህ ከተማችንን ውብ አበባ እናደርጋለን ስንል መሰረተ ልማቶቿን ማስፋት፣ ማስዋብ፣ መብራቶቿን ማደስ፣ ቆሻሻ ማጽዳት ብቻ ሳይሆን ማህበረሰቡ የተሻለ ተጠቃሚ መሆን የሚችልባቸውን እድሎች በስፋት መፍጠር ነው። ሲሰራ በርካታ የስራ ዕድል ተፈጥሯል። ከሁሉ በላይ አሁን ደግሞ ቋሚ የስራ እድል የፈጠረው ትልቅ ደስታን የሰጠን ከስራዎቹ ሁሉ ውስጥ ዘላቂ ልማትን በሚያመጣ ልክ በርካታ ስራዎች መፍጠሩ ነው። ከአንበሳ ጋራዥ ጃክሮስ፣ ጎሮ አደባባይ ያለው የኮሪደር ልማት ተመርቆ ለአገልግሎት መብቃቱ ከዚህ ቀደም የነበረውን አስቸጋሪ የትራፊክ እንቅስቃሴ ችግር ያቃለለና ምቹ የኑሮ ከባቢ የፈጠረ መሆኑን የአዲስ አበባ ከተማ አስተዳደር የመንገዶች ባለስልጣን ዋና ዳይሬክተር ኢንጂነር ሙሄድን ረሻድ ተናግረዋል። በአጠቃላይ ይሄ ኮሪደር በቀድሞ የነበረው አጠቃላይ የትራፊክ እንቅስቃሴም በጣም አስቸጋሪ ኮንጀክሽን በጣም የበዛበት የነበረ ነው ተጨማሪ ሌሎችን ጭምር በመስጠት በአሁኑ ሰዓት ላይ ትራፊኩም በጣም የተሳለጠበት እዚህ አካባቢ የማህበረሰቡ አጠቃላይ የኑሮ ሁኔታን የመኖር ሁኔታውን በጣም ፋሲሊቴት ያደረገ ምቹ ኢንቫይሮንመንት የተፈጠረበት ሁኔታ ያለበት ሁኔታ ነው የተፈጠረው። ዛሬ ያው ይሄ ኮሪደር ከዳር እስከ ዳር ኦልሬዲ ሙሉ ለሙሉ ተጠናቆ ሁሉም አገልግሎት ክፍት ለማህበረሰቡ የተደረገበት ሁኔታ አለ ለማለት ነው። ከተማው ነዋሪ ለልማት ስራው እያደረገ ላለው ድጋፍም ከንቲባ አዳነች አቤቤ ምስጋና አቅርበዋል።